የአክቲቪስት ወይም የሮሃ ሚዲያ መስራች የሆነችው መአዛ መሀመድ ወላጅ አባት ሼህ መሐመድ እብራሂም ሙሳ ከዚህ ዓለም ድካም አርፈዋል። መአዛ መአዛ መሐመድን አብዛኛው ኢትዮጵያዊ ያውቋታል። አነጋጋሪ የፖለቲካ ክስተቶችን በማስመልከት ከዚህ በፊትም በተደጋጋሚ በመንግስት ዙሪያም አጠቃላይ በነበራት ከፍተኛ ተቃውሞም ከዛም ታስራ እንደተፈ ታች ከዛ በኋላ የአሜሪካ መንግስት የምርት በጎ ስራ የሰሩት በማለትም በኤምባሲ በኩል አስተባባሪነት ከአለም ላይ ከተመዘገቡት መካከልም በአሸናፊነት ኢትዮጵያን ወክላ ወደ አሜሪካ መሄዷ የምታወሱ ነው። ክስትና በመአዛ መካከል ያለው ከፍተኛ የፖለቲካ ልዩነት ከፍተኛ ተቃውሞ ሲያሰማ በመካከላቸው ነበረውን አጠቃላይ መአዛ በአሁኑ ሰዓት ሮሃ ሚዲያ በሚል አጠቃላይ ያለውን ነገር በመንግስት ህግ መካከል ያለውን ነገር አጠቃላይ ደግሞ ሮሃ ሚዲያ አሁን መስረታ እየሰራችን እንደምትገኝ ጭምርም የወጡት መረጃዎች ያሳያሉ። የአባቷን ህልፈት አጠቃላይ ያን በማስመልከት ምሎ ለእናንተ ይዘንላችሁ የመጣ ነው። በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። በማረፋቸው የተሰማቸውን ሀዘን እየገለጹ እንደሚገኙ ጭምርም ነው። ለእናንተ ይዘንላችሁ የመጣ ነው። ሚኪነኝ ከሚኪታ ፍሩን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።